እቺ ልጅ ምናልባት ስለሚካሄደው ነገር ደንታ የማይኖራት አያገባ ስራ የንሰርች ትችላለች። ጉዳዩ ሲብዝባት አደባባይ ወጥታ ሶሻል ሚዲያ ላይ ፍረዱኝ አለች። እስር የሚሰድቧት ሰዎች ደግሞ ተጠቃሚዎች ናቸው። በአጠቃላይ አሁን በፊት የሚሳደቡት ትግሬዎች ነበሩ፣ በህወሀት በኢህአዲግ ጊዜ ትግሬዎች ነበሩ መንግስት ሲተች የሚጻፉት። አሁን ደግሞ ተመልከቱ፣ የትም ገብተው የሚሳደቡት ሰዎች እነሳ ናቸው፣ እነ ቶሎሳ፣ እነ አብዲሳ

ማን መፍትሄ እንደሚሰጠኝ አላውቅም። እኔ በቃ ከአይምሮ በላይ ነው የሆነብኝ። በአንድ ወር ውስጥ አስር ሺ ኪሎዋት ቆጣሪች ቆጥሯል ተብዬ የመሰረት ቆጣሪ ቆጥሯል ተብዬ ሀምሳ አራት ሺ ሰባት መቶ ሰማንያ ብር አካባቢ መጣብኝ። ኪዛምቶች እንደምከፍል መድኃኒዓለም ነው የሚያውቀው። ሀምሳ አራት ሺ ሰባት መቶ ሰማንያ ብር ሀምሳ አምስት ሺ ብር ባሉት እና አስር ሺ ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም ፋብሪካ አይደለም

በቃ ምንም ተደላድሎ የተቀመጠውን እንዲህ ሲያስጨንቁት፣ እና ታዲያ ይኸው ላይ የኮሪደር ልማት ላይ ከቀኑ 11 ሰዓት ጀምሮ የሚበራው መብራት ማን እንዲከፍልልሽ ፈለግሽ? ማን እንዲከፍልልሽ ፈለግሽ? አንቺ ጨለማ ውስጥ ሆነሽ እንድትከፍል ነው የተፈለገው። እዚህ ጀርመን ሀገር ምናምን ስንሄድ የሚጠፉ መብራቶች አሉ። የሰለጠነ ሀገር ነው። የኖረ ሀገር ነው። የሀይል ቁጠባ የሚባል ነገር አለ። ዐብይ አህመድ እኮ ከቀኑ 11 ሰዓት ጀምሮ ያለ ምሽት ቀረጻ አዲስ አበባ ታምራለች ወይ አታምርም? ታድጋለች ወይ አታድግም? ገና እኮ በ2030 እድገታችን እኮ እየተናገረ ነው። አልሰማችሁትም እንዴ? አላዘጋጀላቸውም እንዴ? ወንድም አለ፣ እድገት አታደናቅፉ እኛ አሁን የሰው የሚጨፈጨፈው እንጂ ገና እናንተን ተንደላቃችሁ የተቀመጣችሁ ሰዎች ተንደላቃችሁ የተቀመጣችሁትን ሰዎች እና አብይ አህመድ አባቴ በትንሿ ጣት ነገር፣ እኔ በዚህ አባቴ በአለንጋ ነው የገረፋችሁ እኔ ደግሞ በጊንጥ ብሎ ገና በእሳት ይገርፋችኋል። መታወቂያ እኮ ለማውጣት ሁለት ልጆች ሄደው ያኛው ኦሮምኛ ስለሚናገር ና ና ና አንተ ሂድ እዛ ጎንደር ሂድ ሂድ እዛ ጎጃም ሂድ የሚል ነው የመጣባቸው። ይበልህ ይበልህ። ይሄ በትግል ነው የሚቀየረው። ይሄ ወንድ ስትሆን የሚቀየረው። እዚህ የአይምሮ ጤንነት ችግር ያለበት ሰው ቆመህ እያጨበጨብክ፣ ይሄ ፓስተር መሆን የሚገባው ሰው ይጩፋን መሆን የሚገባው ሰው እዚህ አስመጥተህ ማጨብጨብ ብቻ ነው፣ መቀበል ነው። አሜን የጌታ ሰው ሃሌሉያ ብለህ ተቀበል። እንስማው። አሜን በሉ። በነገራችን ላይ የአስራ አንድ ብቻ ሳይሆን የሰላሳ ዓመት እቅድም አወጥተናል። ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ዕለት መደባለች የሚልም እቅድ አወጥተናል። ሁለት ታላላቅ ሀገራት ይኖራሉ። ከሁለቱ አንዱ ኢትዮጵያ ትሆናለች። ያዝልኝ ያዝልኝ ያዝልኝ በቃ በ2050 ኢትዮጵያ ሁለት አያላን ሀገራት ይኖራሉ፣ በዓለም ላይ ከሁለቱ አንዱ ኢትዮጵያ ናት አለ። በ2050 ዓ.ም እቅዱን አውጥተን ጨርሰናል። ይህ እንግዲህ የፓስተሮቹ ፓስተሩን ነው መጥቶ እዚህ የብልጽግና ወንጌልን የሐሰት ትርክት የሚተርከው ማለት ተቀበል። ኢትዮጵያ ከ2050 እቅድ አውጥቷል። አለቀ። ሂድ ቀጥል። ሁለተኛዋ ኢኮኖሚ ትሆናለች። በዓለም በሙሉ የተሰበሰበው ጴንጤ ነው። ማን ሙዚቃ አቀናባሪው እንግዲህ ተብ እነሱን ሰብስቦ ነው የሚነግራቸው። እነ ጸዴኔ ያልቀሩ እነ ሁን የጠነጠጡትን በሙሉ ተሰብስቦ ፓስተራቸው ነው የሚናገራቸው። እግዚአብሔር ፍዳን የጣለብህ አሜን ብለህ ተቀበል። በዓለም ሰባተኛዋ ኢኮኖሚ ትሆናለች በዓለም በሀያ አርባ በሀያ አምሳ ብዙዎቻችሁ ስላላ ታዩታላችሁ። ያዝልኝ ያዝልኝ ያዝልኝ እንግዲህ የምታዩት ነው፣ አሜን በሉ አለ። አሁን የዛሬ ስድስት ዓመት አለ፣ ደግሞ እዛ ሶፍ ዑመር ዋሻ ውስጥ መስዋዕቱን ሰውቶ ከጨረሰ በኋላ ሲነግረን ማለት ነው። ቀጠለ ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች የዛሬ አስር ዓመት

ቶች እነዛን የመሰሉ ሊቃውንቶች የህፃን መጫወቻዎች አሜን። የጌታ ሰው ቀጥል ቀጥል አባቴ ንዳዊ ስድስት አመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። የዛሬ አስር አመት በአፍሪካ አንደኛ ኢኮኖሚ ትሆናለች፣ ምንም ጥርጥር የለውም። ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በሀያ ሰላሳ ሁለት የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛ ኢኮኖሚ ይሆናል። በሀያ ሰላሳ ስድስት የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያ ኢኮኖሚ ይሆናል። ይህን እናሳካለን። ማንም ሊያስቆመን አይችልም። ይቅር በለን ብቻ ነው የሚያስሉ ቋንቋ። በእውነት በእውነት ይቅር ይቅር ይበል ይሄን አባት ይቅር ያ ይቅር ካልተባለ ይል ፋብሪካ ሰዎች በተዘጉበት ሰዎች በጤና በሰላም ገብቶ በማይወጡበት የተሰራ የተመረተ ምርት ወደ ባጣንበት፣ አሁን ጅቡቲ ማጠበቀችው፣ ሱማሊያ አባረረችን፣ ኤርትራ ላይ ጓ ተባለ። አሁን ፀባይ አሳመራችሁበት እንዲህ ኢትዮጵያ በዘመኗ ተዋርዳ የማታውቀው ኢትዮጵያ ጅቡቲ ድሮን ልካ አፋር ስትደበድበን ደቡብ ሱዳን 200 ኪሎ ሜትር ገብታ ስትቆጣጠረን ሱዳን 80 ኪሎ ሜትር ገብታ ስትቆጣጠረን ኤርትራ ባድመን አልፋ አዲግራት ጫፍ ላይ ስትቆጣጠረን የትንሹም የመካከለኛውን መሳቂያ መሳለቂያ የሆን ነው። በዚህ ዘመን ነው። ስለዚህ ኮሪደር ልማቱን መብራት ትከፍላለህ፣ አዳሜ ትከፍላለህ። 50 ሺህ ብር አንሷል አንሷል ትከፍላለህ እና መብራት የሚበራው የሚደምቀው ኢኮኖሚው አደገ ለማባል አይደለን። ራበይ ምናምን አይሰራም። ጨብጭብ ትምህርት የተዘጋ ምናምን ደንቁር አሜን ብለ ተቀበል። ደግሞ ኔጌቲቭ ኢነርጂ አታምጡ። አይምሯችሁ ውስጥ እነ ምረት ደበበ የሚሰብኩትን ስብከት በደንብ ይግባችሁ። ኔጌቲቭ ኢነርጂ ጥሩ አይደለም። ይደረግልኛል ይሆንልኛል፣ ብላ የባንክ ቡክ ይዛችሁ አብይ በቴሌቪዥን ንግግር ሲያደርግ ቅረቡ፣ ውሰድ ሲተው ውሰዱ፣ አሜን፣ ያዙ ያዙ ሲባል ያዙ፣ ብር መርጣችሁ ያዙ። ሀገሪቷ በህልመኞች የተሞላች ናት። ህልም የሌላቸው ሰዎች እንደ እኔ ሲያለቃቁሱ ይውላሉ። አርሱ የታረደ ምናምን፣ ክርስቲያን ታረደ፣ ቤተሰብ ወደመ ይላሉ። ግን ሰው ሌላ ሌላ ሌላ ዓለም ውስጥ ነው ያለው። ሌላ ዓለም ውስጥ ሁለት ነገሮች አሳየቻችሁ እሄዳለሁ። አንደኛው አንደኛው በእውነት በደንብ የምታዩት ነው ልክል ሆን እነዚህ ልጆች ናቸው እንግዲህ እንኳን አንድ ጊዜ እልክልሀለሁ ስም ይህንን ለወንድማችን ልኬለታለሁ፣ ያሳይን እና ከዛ በአንድ ቪዲዮ እንሰነባበታለን። እድገታችን የት እንደደረሰ እሱን አሳይቻ መቃወም ምናምን የለብንም። እሱን አድርገን እንሄዳለን። አሜን ለማለት ተዘጋጁ። አሜን አሜን አሜን አሜን። ኔጌቲቭ ኢነርጂ እንዳታመጡ፣ በቃ እንዳታመጡ ኔጌቲቭ ኢነርጂ። ትክክል አይደል? ታድጋለህ፣ ታድጋለህ። ክፈል ስትባል መክፈል ክፈል ስትባል ደም እኩል ማልቀስ አለብህ። አይነቱ ይለያያል እንጂ ማለት ነው። አዘጋጅልኝ ይህንን። አሜን አሜን ብለን እንለያያለን። አንድ ቪዲዮ አቅርበን እሱን አይተን እንለያያለን። ጎረቤት ሀገር እንትን የምትለው ማለት ነው። ወንድም አለም ከደረሰ አዘጋጅልኝ አሁን የላኩልን። እሺ ስሙ። አሁን እንግዲህ እነዚህ ልጆች ደስ ይሉኛል። የት እንደሚዘጋጁ አላውቅም። እንግዲህ ይሄ ሄዷል፣ ፓስተሩ ጋር የሄደው አዲስ አበባ ነው። ፓስተሩም ፔንቴ ኦሮሞ ነው። አሁን የኦሮሞ ፓስተሮች የኦርቶዶክስ ስላልተመቻቸው አሁን እነሱ ናቸው የሆኑት። ሜጀር ፕሮፌት ይባላል፣ ጭሮ ይባላል። የጭሮ ሰው ነው። ጌታ መርጦት ነው እና ፕሮግራም አለ። ፕሮግራሙ ላይ ይሄዳሉ። በጣም ሳጭ ነሲ ነው ትንሹ። እግዚአብሔር በሉት ቅዱሳን ያማልዱ የሚላል ጭሮ ግን እንዴት እንደሚያማልዱት ይመርጣል። ሰውየው ሂድ በቴሌቪዥን ነው። ስንት ትፈልጋለህ? ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ሚሊዮን የምትፈልገው ብር ንገር። እኔ አሁን ሁለት መቶ ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ፣ አሁን አንተ ብር የለም። አዎ፣ ምንም የለኝም። አሁን ደህና ነኝ። አዎ፣ ምንም የለኝም። ከዚህ ድህነት የማስወጣ ብር አሁን ንገር፣ ካለ አውጣ። በቃ ሀምሳ ሚሊዮን ይሁን ለጊዜው። ወይ ኦሮሞ ወይ ኦሮሞ እንደዚህ መጫወቻ ይሁን እስቲ። ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ብዙ ብር እፈልጋለሁ፣ ሰዎች መርዳት እፈልጋለሁ ከዚህ ድህነት የማያስወጣ ብር ያሁን ነገር ካለውታ በቃ አምሳ ሚሊዮን ይሁን ለጊዜው። አብይ አህመድ እግዚአብሔር እና ይሄ ነው እንግዲህ አሁን የሚታገትን ብር ጠፍተዋል፣ በሀገር ውስጥ የሚዘረፍ ጠፍተዋል። ኦሮሚያ ውስጥ ግጠው ግጠው አነጭተውታል። የለም ጎጃም ውስጥ ተዘርፎ ተዘርፎ ተዘርፎ የሚበሉት አጥተዋል። አሁን መንገድ ላይ ወጥተዋል። የናስረስ ልጆች የናስረስ ልጆች ድንገት እንኳን መኪና ያስቆሙና በፊት አስር ሺህ ሀያ ሺህ ነበር የሚያስከፍሉት። አሁን ግን ያለህን አምጣ። ስለዚህ ሀገር ውስጥ የሚዘረፍ ጠፍቷል ማለት ነው። አሁን ዘረፋው እድገቱን ጨምሮ የኦሮሞ ዘመን መንግስት የኦሮሞ ዘመን ብልጽግና ወደ ጎረቤት ሀገር ሄዷል እና እየተነገረልን ነው እድገታችን ማለት ነው። የሆኑ የውጭ ሀገር ቱሪስቶች ታግተዋል፣ ከፍለዋል። ጭራሻውን የኬንያው መንግስት ሩቶ ወጥቶ የሚናገረውን እንስማ። የአብይ አህመድ መንግስት የኦሮሞ ዘመን መንግስት ከበሮ ሲያዩት ያምር፣ ሲይዙት ያደናግር ነው። ኢትዮጵያ ጋዜጠኞች ተጠርተው እነ ቢቢሲ እነ ሲኤንኤን እነ አልጀዚራ ተጠርተው አምባሳደሮች ዲፕሎማቶች ባሉበት በናይሮቢ የሚሰጠውን መግለጫ ሰተንንምታ እሺ፣ ሩቶ እንስማ

ይበቃል። በቃ አለቀ። አድገናል ማለት ነው። አሁን ደግሞ የአሜሪካኑን እንጠብቃለን የአውሮ እንጠብቃለን የተለቀቀው ማለት ነው። ጉራጌው ገንዘብ ጠፋ፣ አማራው ጠፋ፣ ኦሮሞ ጠፋ። አሁን ኬንያ ሽሊንግ ሶስት ሚሊዮን ሽሊንግ ስንት ማለት ነው? እስኪ ኬንያ ያላችሁ፣ ናይሮቢ ያላችሁ ሶስት ሚሊዮን ሽሊንግ ስንት ነው? ሶስት ሚሊዮን ሽሊንግ ስንት ነው? እሺ ሶስት ሚሊዮን ብዙ ነው። አይሆን ሚሊዮን ሲባል እንግዲህ እኔ ብዙ እንዳይሆን፣ ሶስት ሚሊዮን ሽሊንግ በእናታችሁ፣ ሶስት ሚሊዮን ሽሊንግ ስንት ነው? ሶስት ሚሊዮን በኢትዮጵያ ሶስት ሚሊዮን ሽልንግ ስንት ይሆን? አምስት ሺህ ሰባት መቶ ዩኤስ ኦኬ፣ የአሜሪካ ዶላር። አረ እኔ እንጃ እንግዲህ ሶ እኔ አላውቅም። አለቀ። እድገታችን እዚህ ነው። አሁን ሚስተር ጃጊ ከአጋቾቹ ተለቆ በደህና ሁኔታ በኢትዮጵያ ኤምባሲ ውስጥ ይኖራል ተብሏል ማለት ነው። አለቀ። ኢትዮጵያ ይሄን እንሆናለች። በዘመነ አብይ አህመድ መንቀሳቀስ አትችልም። የዋሻ ፕሮጀክት የዋሻ ልማት ለሌላ ጉዳይ የተዘጋጁ የመዝናኛ ቦታዎች ኢትዮጵያን የማያዘናኑባቸው የማይሄዱባቸው ቢሊየን ትሪሊየን ብር የፈሰሰባቸው ፕሮጀክቶች እዳ ሆነው ዛሬ ኦርቶዶክስን ለመግፈፍ፣ ጉራጌን ለማድቀቅ የኦሮሞ ክርስቲያኖችን ድሃ ለማድረግ የላኩትና የበተኑት ገፋፊ ቡድን ስለጠፋ አሁን ኬንያ ተጀምሯል። እንግዲህ ጅቡቲዎች ተጠንቀቁ፣ ቀጣዮቹ እናንተ ናችሁ። ሱዳን እንኳን ሀገር የለውም አሁን። ምናልባት እንግዲህ አሁን የቻይና ምናም ከፍለዋል አሉ፣ የህንዶችም ከፍለዋል አሉ ሰምቻለሁ። እንግዲህ አሜሪካኖቹ እንዴት እንደሚያደርጓቸው አላቅም። እንግሊዞች፣ ጀርመኖች እንግዲህ ያዟቸው፣ ያዟቸው አላቅም። ግን አድገናል። አሁን ስማችን በጥሩ ሁኔታ እየተነሳ ነው ማለት ነው። አለቀ። እዚህ ይህንን ስርዓት እንደገና ከዚህ ጨቅላ መንግስት ጋር የምትቀጥሉ ደም ደም እንባ ታለቅሳላችሁ። እኛ ደግሞ ይህንን በየሳምንቱ እሑድ እሑድ እናቀርብላችኋለን ማለት ነው።